ውጪ ለምን እነሱን አናገርሻቸው? ለምን ቤተሰቦችን ሪከርድ አደረግሽ? በእኔ ምክንያት በእኔ ምክንያት ብዙ ተሳቢ ያለውቻች ጻፊ ሊንክስ እስክርብቶ ስለሌለኝ ነው፣ ቅርታ አድርጊ። ለጥያቄዋን ያው ህዝብ ስለሌለኝ ነው እኮ ኦልሬዲ፣ ጽፌ እኮ መልሰሻል። ወንድሜን ያለፈቃዴ ለምን አናገርሽ ለሚለው እኔ ያላናገርኩትም እሱ ነው ቀድሞ ያናገረኝ፣ ለዚህ ማስረጃ ማቅረብ እችላለሁ ብለሽ መልሰሻል ጥያቄውን። ለማለት የፈለገችው እኔ ሰላሚናን ስረዳት ለምን የቤተሰቦቼን ሪከርድ አምጥታ ሚዲያ ላይ አሰማች? ቤተሰቦቼ ስለኔ ወንድሜ ስለኔ ያወራላትን ነገር አምጥታ ቮይስ ሪከርዱን ለምንድን ነው ለህዝብ ሚዲያ ላይ ያሰማችው? ነው አደለ ሰላ

እኮ ይህን ነው ለማለት እንጂ ያኝን ጥያቄ ሆናት ን ስለ ወንድምሽ ኦልሬዲ ስለመለሰች ቅድም አሰምቻለሁ። ከዚህ በፊትም ብዙ ሰዎች እንደዚህ ያደርጉኝና ከዛ በኋላ እኔ ስናገር ሁሉም ሰዎች ኮኔክት ይሆናሉ፣ ከበስተጀርባ ያጠቁኛል። አሁን ግን መናገርች እያለው ስለዚህ፣ ለምሳሌ ቅድም መንገደኛው መጣ። የሆነ ነገር ሲከሰት የሆነ ሰው ይመጣል። እኔ ግን ለራሴ ያለው ራሴ ብቻ ነኝ። ለምሳሌ ከቴምር ጋር ተጋጭ አይደለም። ከቴምር ጋር ብቻ ነው ያለት ለማን ነው? እኮ አይ፣ ከቴምር ጋር ያለውን ነገር ከቴምር ጋር ነው። ግን ልክ ከቴምር ጋር ያለው ነገር ተምር ራሷ እንችላለን። ከአንቺ ጋር እየተነጋገረች ያለችው በእኔ ምክንያት ያጠነሱ ገነት ገነት የመጣችው ለአንቺ ስራ እና የቤት ክራይ ኦፈር ልታደረግ ነው። መማር እኔ ነኝ የጠራዋት በዋትሳፕ ቮይስ አድርጌ መማርዬ ነይ ብዬ የጠራኋት እኔ ነኝ። ኦኬ። ስለዚህ ማነው? ከተምር ጋ ወገነ ብለሽ የምትዩ አካል ስሙን ጥሪው። ማን ወገነ ከቴምር ጋር ወገን አይደለም እኔ የሆነ ነገር ሲኖረኝ ከእሷ ጋር ያለውን ነገር ብቻ አወራለው እሷ ግን በጣም ብዙ ነገሮች አወርታለች ለአወራ ነው እኮ አሁን አሁን ልናገር ነው እኮ ስለዚህ እናታበሪ እኔ እርዳታ ጠየኩ አይደለ እኔ እርዳታ ከጠየኩኝ በኋላ እሷ ከዛ ሰውዬ ጋር ግንኙነት አድርጋ ከዛ በኋላ ለምን ገንዘብ ተቀብላ ከዛ ለምን ከኔ ጋር ታያይዘዋለች እኔ እኔ ጋር ሊረዳኝ መጣ አደለ አሁን ገና ትረዳሽ አለው ብላ መጣች አለ ስለዚህ ከኔ ጋር ትጨርሳለች ቴምር መርዳት ከፈለች ትረዳሽ ግን ከኔ ጋር ለምን ታገናኘዋለች እሷ ገንዘብ ከሱ ለምን ተቀበለች ለምን ማለት ለምን ተቀበለች ከተቀበለች ደግሞ ሳየው ግን መታ እንደ ጃድ ቲክቶኩን ጠቅላላ እንትን አድርገው ነበረ እኔ በልቻ አለው ሰላሳ ሺህ ዶላር ተከፍሎልኛል እያለች ስታወራ ነበረ አይምሮዬን ጎድተዋለች ጠቅላላ እንዳውም ሁላ የላኩላትን ሬሲት ከስሩ ቴምር ተብሎ ተጽፎበታል እያሉ ስክሪንሻት እያደረጉ ሲልኩልኝ ነበር። አሁን ስልኬ ላይ የለም። ስለዚህ እሱን ለጥፋ። ተከፍሎላታል እያለች አሁን፣ ግን እራሷ ግን አልተከፈለላትም ተወሰደባት አለች። መልሳ ግን ተከፍሎላታል ብላ ሰውን ሁሉ አሳምናለች። አንድ ሲቀጥል ደግሞ የወንቹን ሁሉ ንገሪኝ ተባልኩ እና በደሌን በግልጽ ተናገርኩ አለች። ሌላው ደግሞ እመቤት የምትባለው አሁን ለምን ተነሳች? ስለ እመቤት ብላ ለምን በእኔ ምክንያት እኔ መጥቼ የኔን ችግር እየተናገርኩኝ እመቤት የምትባለው ሴት ለምን ትመጣለች? እመቤት እኔ አላቃትም። ስለዚህ በእመቤት ስሜ ስም ጠፍቷል ብላ የሰላም እና የእመቤት ስም ለምን ተነሳ? እመቤት ማናት? ምን አውቃለሁ? አሁን ስታወራ ነበር ኤቭሪቲንግ። እሱንማ ለእኔ ነው ጥያቄ ጠቂትኝ። የሰላም ግን እኔ እናሷን እኔ የተጋጨ ነው አደለ? እኔ እና ሷ ተጋጭተን ስለምንድ ነው ስለ ሌላ ሰው የሚመጣው? እመቤትን ያላቃትን ማሬ ማሪ ሰላሚናይ እመቤትን እኔን እንደ ሴት ከጎኔ ቁሚ፣ ለሌላው ለሌላው ድምፅ እንደምትሆኘው እመቤት በምትባልጅ እኔ ስሜ እየጠፋ ነው እና እመቤት አንቺ ቤት መታ ሰላሚና እንደመጣችው ሀቄ እንዲወጣልኝ ፈልጋለሁ ብላ እኔ ነው ጠቀች ስታይቀኝ እሱን የሰላሚና ጉዳይ ሲያልቅ እናወራበታለን። አሁን ወደ ጉዳያችን ብያ ተመልሳል። ሰው ይሄንን እንደ ጥያቄ ብለሽ ልትይዘ አይገባም። ቢኮዝ እኔ ነኝ ሆስቱ፣ እኔ ነኝ እሷ መጠየቅ የምችለው ሰላሚና። በሰላሚና ጉዳይ የመቤትን አታንሽ። የመቤት ጉዳይ ሌላ፣ ግን እናወራበታለን ብዬ ኦልሬዲ ስቶፕ አድርጌታለሁ ሶ ይሄ ጥያቄ ተቀባይነት ሰላምና፣ ፎከስ ፎከስ አርጊ። በፊት የተደረጉብኝ ያልሻቸው ነገሮች ላይ እና እዚህ ላይ ላይ እኮ እዚህ ላይቭ ላይ አሁን የተፈጠረውን ነገር ተዩና ከዚህ በፊት እንደዚህ ዳሜጅ ሆኛለሁ በ በእንደዚህ አይነት ነገር ተጎድቻለሁ የምትያቸው ነገሮች መናገር የምትፈልጊውን ብቻ ተናገሪና ለምን ወደ ፖይንቱ እንሄድ። መታገዝ ካለብሽም በምታገዝሽበት መጠን እናግዝሽ። ዝም ብለን ወሬ አሉሽ አሉሽ፣ እንደዚህ ተባለ እንደዚህ ተባለ ለአንቺ ይጠቅምሻል? እንደሱ አይ። ሌላው ደግሞ ሁሌም እኔ ለምን ተጠቀሙብኝ ትያለች ለሚለው፣ አዎ ተጠቅማብኛለች። የተጠቀመችብኝ ደግሞ ሁል ጊዜ እንትናል። ለምሳሌ ቤታዩን የቤታዩን አባት ፎቶ አንተታ ለጥፋ፣ በእኔ ቤት ተሳድባለች። ስለዚህ ፖለቲከኛና ዘረኛ ስለሆነች ትጠቀምብኛለች ብዬ ፈራዋት። ሌላው ደግሞ እኔ ሰውየውን ያወራውት ሁለት ቀን ብቻ ነው። እሷ ግን ሁል ቀን ታወራው ነበረ። ሲቀጥል ደግሞ ሰውየውን እንዳላገኘው ታደርገኝ ነበረ። አትደውይበት አጨቅጭቂው። ለምንድን ነው የምጨቀጭቂው አለችኝ። በስተመጨረሻ ደግሞ ራቁት ፎቶ ይዞብሻል፣ ራቁት ፎቶ ተይዞብሻል አለች። አልያዘብኝም ስላት ለምንድን ነው ያልያዘብሽ ይዞብሻል ብላ ተከራከረችኝ ራሷ ማለት ነው። እስካሁን ድረስ አዲስ ጥያቄ አልጠየቅሽም፣ ሰላሚና እድል አልሰጠሽኝም ብዬ ይቅርታ ጠይቄሻለሁ። አዲስ ነገር ከጻፍኩት ቅድም መጀመሪያ ሀብለሽ ብለሽ ከገባሽ ሰዓት ከተናገርሻቸው ነገሮች ውጭ አዲስ ጥያቄ አልጠየቅሽም። እነዚህም ሰባት ጥያቄዎች ጠይቀሽ ረጅም ጊዜ ወስዳ፣ እሷም ትደጋግማለች፣ ታሰለቻለች፣ መለሰች ሰባቱንም ጥያቄ። አሁን አዲስ ጥያቄ የምጽፈው እየጠበቅኩ ነበር። አዲስ ጥያቄ አልጠየቅሽም። አዲስ ጥያቄ አለሽ፣ ቅድም ከጠየቅሻቸው ከነዚህ ሰባት ጥያቄዎች ተጨማሪ አዲስ ጥያቄ። የምትናገረውን ነገር ጨምራ አታወራ። ለምሳሌ አምስት ሺ ተሰበሰበላት አለች። አምስት ሺ አልተሰበሰበም ሶስት ሺ ነው። ስለዚህ የምትናገረው ነገር ጨምሮ አታውራ። ጥሩ ሶስት ሺህ ዶላር መማር ቤት፣ አምስት ሺህ ዶላር ራስሽ ቤት ነው ያለችው። ራሷ ቤት ደግሞ ላይቭ ላይ ስለሆነ የተናገረችው ሪከርድ አለ። እሱን ፈልግ ያመጣለው ብላለች። ለተናገረችው ነገር ሶስት ሺህ ብዬ ነግሬያት አለሁ ፎከስ አታድርጊ ትለኛለች እ ገንዘብ ላይ ፎከስ አላደረግኩ። ከዚህ በፊትም ገንዘብ ላይ ነው ፎከስ የምታደርገው። ሪካርድ አለ። የፖሰቱት አላሳይሽ አለ። ማነው የሆኒ ማኛ ቤት እኮ እኔ። አዎ ገንዘብ የለኝም፣ ገንዘብ የሌለኝ ስራ ስለሌለኝ ነው። ስራ ብሰራ ከማንም በላይ እንኳን ለራሴ ለሰው እረዳለሁ። ስለዚህ ገንዘቡ ላይ እኔ ፎከስ አላደረግኩም። ስለዚህ የሚነገረው ነገር ሰው ራሱን ለማጥራት እኔን ጥፋተኛ ማድረግ የለበትም። የተደረገውን በስትክክል ተደርጓል ተብሎ ከተነገረ እኔም አምናለሁ እኮ እኔ እኮ አላምንም አላልኩ፣ አምናለሁ። ሶስት ሺ ብሩ ለሚለው ሶስት ሺ ብር ራሴ ጠይቄ በራሴ ቤት ጠይቄ እየጠየኩ እያለ ራሷ ናት የመጣችው።

ማስረጃ ታቀር። ማንንም ያለ ማስረጃ እንትን ማለት። ሲቀጥል በየቤቱ እየገባች በየቤቱ እየገባች መማር ቤት እኔ የሰማሁትን እኮ ነው። እኔ እኮ ማለት ፖለቲካ መስሪያ አድርጋኛለች። አቡዬ ፖለቲካ መስሪያ አድርጋኛል። በየቤቱ እየገባች ጎንደሬ እህቷ ሆና ሳትረዳት ጎንደሬ እህቷ ሆና ሳትረዳት ሶስት ሺህ ብርቻ አሰብስባላት። እኛ ግን አምስት ሺህ። ለምንድነው በዘር በጎጥ የምትወስደው? እኔ ዘረኛ አይደለሁም? እንደዚህ አይነት ጋር ውስጥ ያለው ነው። መማሪ ይቅርታ አርጋላት አለች። አልፎ እሱ ተታርቀዋል። ተውን። እኔ ግን እኔ ግን ታመም ያለው መማሪ ይቅርታ አረገችላት። እኔስ በመሀል ቤትስ፣ እየተጨነኩትስ፣ ይህን ነገር ይጂ ይህን ነገር ስናገር ትላለ፣ አንቺ ያሳመመሽ የተረዳሽውን የተሰበሰበልሽን ብር በየቤቱ ማውራቷ፣ ሰው እንዲያውቅ ማድረጓን ያሳመመሽ አይደለ? እንደዚህ ተረድታ ገንዘብ ትወዳለች ልጅቷ። ቅድም አሰምቼሻለሁ። ገንዘብ ትወዳለች። ሁላችንም ገንዘብ እንወዳለን። ገንዘብ ውሸታም ነው ገንዘብ አልወድም የሚል ሰው ካለ የመጨረሻ ቀጣፊ ውሸታም ነው። ገንዘብ እኔም እወዳለሁ፣ በጣም እወዳለሁ የሚሰጠኝ ከገንዘብ ባትወድ ኖሮ ለምን ክሬዲቷን አስከፈለች? ገንዘብ ባትወድ ኖሮ ሰላሳ ሺ ገንዘብ አስከፍላ እኔ ግን ሶስት ሺ እንትን ብሎ በየቤቱ እየገባች ይህ ሁሉ እሷ የምታረገውን ቴምር የምታረገውን ለምንድን ነው እኔ ላይ የምታላቅቀው? እኔ በየቤቱ ስሟን አንስቻ አላቅም፣ ግን እኔ ጆይን ካደረግኩኝ እነማሙሽ እና እነማናቸው ምናምን አሉ እየሳውኝ ያስተዳድቡኛል፣ እየሳው እኔ አላደረግኩም ነው የምለው። የሆነ ሰት እንደም በቪዲዮ ገብቼ ዝም ስላት ዝም ብላ ነው የምትሰድበኝ። በየቤቱ ትሰድበኛለች፣ አሸማቀቀችኝ። በቃ አሸማቀቀችኝ። እኔ እኮ ከማንም በላይ ነው ቲክቶክ ላይ የመጣሁት። እኔ እኮ ድሮ ነው የመጣሁት። ገና ጊፍት ሳይጀመር እኮ ነው የመጣሁት። እኔ እኮ ለብዙ ሰዎች ደስታ ነበርኩ እኮ። ለብዙ ሰዎች እኮ መልካም ነገር ነበር የማደርገው። ይህ ሁሉ አመት እኮ ስኖር እኮ ቤተሰቦቼን እኮ አሳልፌ ሰጥቼ አላውቅም። የደረሰብኝን ጥቃት እኮ አውርቼ አላውቅም። የማንንም እንትን በቃ ማንንም ምንም ነገር ቤቱ የሌት ትሰድበኛለች። ሶስተኛ አስራ ሰባት ሺ አምስት መቶ ዶላር የሚረዳ ባለ ሀብት አምጥታልኝ አስራ ሰባት ሺ አምስት መቶ ዶላር የቤት ክራይ እዳይት ውዝፌን ከፍሎልኝ፣ ከዛም በኋላ በቀናቶች ውስጥ ያ የከፈለው ክፍያ ተመላሽ ሆነ ወደ ሰውየው ኪስ። አራተኛ አምስት ሺ ዶላር ይገባልሻል ብላኝ ከዚህ ባለሀብት ግን አልገባልኝም። ውሸት ነው። አምስተኛ ሶኒያ፣ አራተኛ ራቁት ፎቶ ይዤብሻለሁ ብላ ይዞብሻል እንዴ ሰውየው? እቀይሯለሁ። ይህን ስለቀየርሽው አንቺ ራቁት ፎቶ ይዞብሻል እንዴ ሰውየው ለምንድን ነው የሱን ፐርሰናል ኢንፎርሜሽን ነው ይዞብሻል። በእርግጠኝነት ነው ይዞብሻል ያለችኝ። ይሄ ሰውዬ ራቁት ፎቶ ይዞብሻል አለችኝ። እንደገና እኔ እናንቺም የምናወራው ነገር ሁሉ ሪከርድ አድርጌያለሁ እያለች ታስፈራራኛለች። ስድስተኛ የኢትዮጵያ ሕዝብ እንዳይረዳኝ በየቤቱ በየገስቱ እየገባች ይህን ያህል ተረድታለች፣ ይህን ያህል ተረድታለች እያለች ታወራብኝና እርጋታ ታደናቅፍብኛለች። እንዲሁም ሰባተኛ ወንድሜን እና ሀያቴ የላኩላትን ሪከርድ ስለ እኔ ያወሩላትን ሚዲያ ላይ አምጥታ ያለ ፈቃዴ አሰምታለች። ይህንን ሁሉ በደል ፈጽማብኛለች ብለን እንደሚያወሩ አላውቅም። ሰዎች ስለኔ ያወሩትን በሙሉ አምጥታ ለኢትዮጵያ ሕዝብ ላይፍ ላይ አሰማችብኝ ያለ ፈቃዴ። አዲስ ሰው እየመጣ ይችል ልጅ እንደ አዲስ እየሰማት ነው። እኔ ቅድም መልሻለሁ። እሷን እየሰማሻለሆ ደግሞ ዝም ብዬ ማውራት ስለሌለ ነገር የሚያንስ ለ ነው ያለማስረጃ የሚያምን ሰው ካለ ማሀይም ነው። ማሀይም ደግሞ ስምሽን አጠፋ አደነቀ ይውልሽ። ሲጀመር ይውልሽ የመማር ፎቶ መማር ዚናት እሷ ቤት ፎቶ ተዘቅዝቆ እኔ ዘቅዝቄ እሷን ፎቶ አልሰደብኩም። መማር የተዘቅዝቄ ሰዱሽ አይተሻል፣ ፎቶሽን መልሽልኝ። ቤታዮ አባት እኔ ቤት ቴምር ፎቶዋን ዘቅዝቃ የቤታዮን አባት ሰድባለች ብላለች። ቤታዮ ጋር አዎ ተነጋግረናል። አባቷን ግን ዘቅዝቄ አልሰደብኩም፣ ቢካዝ እሷም እየሰደበች ነበር። መማርን የማትሳደበው ሰው የለም። እሷን አሁን ይሄን ነገር አስር ጊዜ እየደጋገመችው አዳምጠሻታል። እኔን አዳምጭኝ እንዴ እኔ እነ ማናት ቤታዩ ጋር ድሮ ነው በፖለቲካ ነው የተጣለን። ቆይቷል እሱ ከተጣላን፣ ሶ እሷ ደግሞ ልክ መማርና ቤታዩ ተጠቀሙብኝ ነው የምትለው። ልክ እንዳሆኑ ማለት ነው፣ በሰዓቱ ያ ያንን እያልሽ ነው እኮ መማር ተጠቀመችብኝ እኮ ነው የምትይው አንቺ። ሁሉም ሰው ተጠቀመብኝ አይደለ? ሁሉም ሰው ያጠቃታል፣ ሁሉም ሰው ይጠቀምባታል። አሁን ጉዳዩ ምንድነው? ኤግዛክትሊ። ቆይ፣ አዎ ቴምር፣ እኔ ልናገር ያልኩት እሱን ነበረ። ለምን እኔ አሁን ቴምር አላቋረጥሽኝ እንጂ ሰላሚና አንዴ ሸር ተደረገልኝ ላይ ቁጭ ብላ ሰድባሽ ምናምን ብለውኝ ማለት ነው። ከዛ ገባሁኝ ቴምር የለችም። እኔ ነኝ የገባሁት። ስገባ አብረዋት ያሉት ልጆች በጣም ይሰድቡኛል። ሰላሚን ያሰደብሽኝ እንደ ምናምን ስላት እኔ ያኔ ምንም አውቀው ነገር የለም ምን ላይ እንዳለች እና ሸር ተደርጎልኝ ነው የገባሁት። ሰላሚን ያሰደብሽኝ እንደ ምናምን ስላት አይ እኔ እንደዚያው ላደረኩ ምናምን እያለች እሷ ጋር ያሉ ልጆች በጣም ይሰድቡኛል። ቴንኪዩ ብዬ አትወረድኩ በቃ እና አሁን ሰላሚና ቴምርም እንደነዚ አይነት ሰዎች ናት ብዬ ላስባት በወቅቱ ሱሽ አካውንት ተሰጥቶ ነው የተሰበሰበው ብሩ እንኳን እኒም ስለ ብሩ ማውራት ፈልጌ ሳይሆን የራሽን አካውንት ተሰጥቶ ራስሽ አምነሽ የብር ገብቶልኛል ብሽ ቪዲዮ ሰርተሽልኝ ቴንኪዩ ብለሽ ህዝቡን ቴንኪዩ ብለሽ ተጠቅመሙብኛል ስቲ ሌላው ሰው ምንድን ነው የሚሰማው አንቺ የተጠቀሙብሽ እኛ ደግሞ ተጠቃሚ የሆን አድርገው ስለሚያስቡ ይሰድቡን ነበር። እኔ ያም ሁሉ አሰድበሽኝ እኮ ይቅር ብዬሻለሁ። ምንም አላልኩሽም። አሁንም ቢሆን ቴምርንም ብታሰድ፣ በወቅቱ አሰድበሽኛል፣ ሌሎችንም እንደዛው ግን ይቅር ብዬዋለሁ። ትችዋለሁ። በቃ ምንም አያሳስብሽ በእኔ በኩል።